በፊታችሁ ላይ ጥቁር ነጠብጣብ እንዲሁም ደግሞ ብጉር ለሚያስቸግራችሁ እንዲሁም የሞተ ቆዳ በጣም ዝም ብሎ ጥቁር የሚልባችሁ ከሆነ ፊታችሁ ላይ አሪፍ የሆነ የፊት ማስክ ይዤላችሁ መጥቻለሁ። ተወድታላችሁ፣ ቪዲዮውን እስከ መጨረሻው ይውት። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ዛሬ በጣም ቆንቹ በጣም የምትወዱት የፊት ማስክ አስራር ነው የይዤላችሁ የምጣሁት። ቪዲዮውን እስከ መጨረሻው ይውት እንዳታልፉት ለቤት ያደሰ የሆናችሁ ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ በመጀመሪያ የሚያስፈልጉኝ እዚህ ጋር እንደምትመለከቱኝ እርድ አለኝ የፊት እርድ ነው ማለት እርድ ብዙ አይነት አለ የምግብ እርድ አለ ለፊት ተብሎ የሚሸጥ አለ እና የፊቱን እርድ ነው የተጠቀምኩት እርጎ አለኝ ማር አለኝ እና ደግሞ ቀሲል አለኝ ማለት ነው እነዚህን አራቱን በአንድ ላይ አቀላቅዬ ነው የምሰራው በጣም ቆንጆ ነው በመጀመሪያ እርገው እናደርጋለን ትንሽ የሚበቃችሁን ያህል ለአንድ ጊዜም፣ እንዲሁም ደግሞ ለሳምንትም ሰርታችሁ ፍሪጅ ላይ መጠቀም ማድረግም ትችላላችሁ። እንደምትመለከቱኝ አንድ የሻይ ማንኪያ ነው የተጠቀምኩት። አንድ የሻይ ማንኪያ እርድ እጠቀማለሁኝ የፊት ነው ይሄ። እርድ ብዙ አይነት እንደነገርኳቸው፣ ብዙ አይነት አለ። የምግብም አለ የምግቡ የሚሆን አይመስለኝም። የፊት እራሱን የቻለ የሚሸጣለ ማለት ነው። እንዲሁም ደግሞ አንድ የሻይ ማንኪያ ማር አደርጋለሁኝ። ኦርጋኒክ ቢሆን ይመረጣል ማሩ ማለት ነው። እዚህ ጋር ቀሲል ወይ ደግሞ አገራችን የሚባለው የቁርቁራ ቅጠል ነው የሚባለው። በጣም በጣም ቆንጆ ነው። ብቻውንም መጠቀም ይቻላል። ይሄንን ማለት ነው። በጣም አሪፍ ነው። ሁለት የሻይ ማንኪያ እርጎ ጨምርበት አለሁኝ እያያችሁ መጨመር ትችላላችሁ። ሁሉንም በደንብ አድርጌ አዋህደው አለሁ አንድ ላይ ቀስ አድርጋችሁ ማለት ነው ሰፋ እኔ ጠባብ ሳን ጠቅም ያል ሰፋ ያለሳን ብትጠቀሙ በጣም አሪፍ ነው ማለት ነው። እና በደንብ አድርገን እናዋህደዋለን ከእርጎ ከቀሴሎ እንዲሁም ደግሞ ከእርዱ በጣም ብዙ ጥቅም ታገኛላችሁ። ማለት የተለያየ ብቻውን ብቻውን አድርጋችሁ ማጠቀም ትችላላችሁ፣ ግን እንደዚህ ያቀላቅላችሁ ተጠቀሙት። የእውነት ነው የምላችሁ። በተለይ ጥቁር ነጠብጣብ እንዲሁም ደግሞ የሞተ ቆዳ አለ አይደል? ማዳት ሳይሆን ግን ፊታችን ላይ ጥቁር ይላል። አንድ ቦታ ጥቁር፣ አንድ ቦታ እንትን ያለዋል፣ አንዳንድ ጊዜ ፊታችን ላይ ማለት ነውና፣ እኔ በጣም ነጠብጣብ፣ ጥቁር ነጠብጣብ፣ በተለይ ብጉር በጣም ያስቸግረኝ ነበረ እና ይህንን መጠቀም ከጀመርኩ በኋላ ግን በጣም አሪፍ ለውጥ አይቸበታለሁኝ። ማለት ከጀመርኩ ቆይቻለሁ አሁን አይደለም አሁን ላይ ፊቴ በጣም ለውጥ አይቸበታለሁኝ። በመጀመሪያ ፊቴን ታጥቤዋለሁ በሳሙና በደንብ አድርጌ ታጥቤ ከታጠብኩት በኋላ ነው ይሄንን የምቀበው ማለት ነው። በደንብ አድርጋችሁ መጀመሪያ ፊታችሁ ንጹሕ ቢሆን ይመረጣል። ከዛ በደንብ አድርገን እንደዚህ እንቀባዋለን። ይህን እንደዚህ ያደረጋችሁ በተለይ ይሄ ቀሲል ማለት ነው፣ በጣም ብዙ ጥቅም አለው። እንደ ሳሙናም ይጠቀሙታል፣ ካያቸው ከሆነ አንዳንዶቹ ማለት ነው። እጃችሁ ላይ ትንሽ አድርጋችሁ ውሃ ጨምራችሁ ብቻ ራሱ በዛ ፊትሽን ፊታችንን በደንብ አድርገን መታጠብ እንችላለን። ዝም ብለን ማለት ነው ለብ ባለ ውሃ፣ በጣም ቀዝቃዛ ባልሆነ፣ ለማንኛውም ፊት ይሆናል። እርዱ ደግሞ በጣም ብዙ ጥቅም አለው። እርድ ማለት ነው ለፊታችን የሞተ ቆዳን ያነሳል። እንዲሁም ደግሞ ነጠብጣብም ያነሳልና በደንብ አድርገን እንደዚህ ፊታችንም ብቻም ሳይሆን አንገታችንም ሁሉንም እኩል ከለር እንዲያመጣልን መጠቀም አለብን ማለት ነው። እና በደንብ አድርጋችሁ እንትን ታረጉታላችሁ፣ ማሳጅ ታረጉታላችሁ ማለት ነው እንደዚህ በእጃችሁ በደንብ አድርጋችሁ እንደዚህ ታዳር ውስጥ አላችሁ። ግን ከቀባሁት በኋላ እኔ ራሴ ይሄ የአይኔን ከላይ ያለውን ሽፋሽ ሲሆን እሱ ራሴ ይሄ አይነ ኢዳርዳር ምናምን ጥቋቁር ነገር ካለው እሱም በደንብ ያነሳል። ከዛ በደንብ አድርጌ ማሳጅ አረገዋለሁኝ ማለት ነው። ማለት በደንብ ትፈትጉታላችሁ ከውስጥ ውስጥ ድረስ እንዲገባልን ማለት ነው፣ ክፍት እንዲሆን ትናችን። በተለይ እኔ ፊቴ በጣም ወዛም ነው፣ እና ለዛ ራሱ በጣም ቆንጆ ነው። እኔ በሳምንት ሁለት ጊዜ ከተመቼ ሶስት ጊዜ የምጠቀማለሁ ማለት ነው እና በጣም ለውጥ አለ ያለው በተለይ ነጠብጣብ ላለባችሁ ብጉር ላለባችሁ በጣም አሪፍ ነው። ሞክሩት ቅስ ቀሲሉን ካላገኛችሁት ዝም ብላችሁ እርጎውን፣ ማሩን እና ደግሞ እርዱ እራሱ ብቻውን መጠቀም ትችላላችሁ ማለት ነው እና በጣም ቆንጆ ነው። እንደዚህ አደርገውና በደንብ አድርጌ ማሳጅ ካረኩት በኋላ በደንብ እጅ ፊታችሁ ጥርት እንድልላችሁ፣ አንገቴንም ሁሉንም ሁሉም ቦታ አዳርሰዋለሁኝ ማለት ነው። እኔን የሚያስቸግረኝ እዚህ ከአይኒ ስር ወርታች ወረድ ያለው ላይ ማለት ነው። እዚህ እዚህ ላይ በጣም አንዳንዱ ቦታ ነጠብጣብ ነበረውና በጣም ለውጥ ያየሁበት ነው። ለማዳትም ይጠቀሙታል፣ ግን እርግጠኛ ሁኜ ማዳት ያጠፋል ብዬ አለልም። እኔ በጣም ሲያስቸግረኝ የነበረው ነጠብጣብና ብጉር ነው ማለት ነው። ብዙ ማዳት እንትን የለኝም እኔ ላይ ብዙ እንትን አይልም። እንደዚህ አድርገውና ቢያንስ ለ ሰላሳ ደቂቃ ቁጭ አድርገዋለሁ በደንብ ድርቅ እስከሚል ድረስ ማለት ነው። በጣም ቆንጆ፣ በጣም አሪፍ ውብ ትሆናላችሁ ማለት ነው። ይሄን ተጠቀሙት። ተወዱታ አላችሁ የእውነት ነው መላችሁ። እና ሁሉንም አልተጠቀምኩትም የተረፈኝ አለ። እስከሚደርቅልኝ ድረስ ሁሉንም እንደዚህ ካዳረስኩት ካዋሃድኩት በኋላ ፊቴን ማበደም ከተቀቦት በኋላ የተረፈኝን በክዳን ባለው አድርግ እና እንትን ላይ አስቀምጣለሁ ፍርጅ ላይ ማስቀመጥ ችላለሁኝ ማለት ነው። አሁን ለግማሽ ሰዓት እንደዚህ አድርጌ አቆየዋለሁኝ በደንብ እስከሚደርቅ ድረስ ለሰላሳ ደቂቃ አቆየዋለሁ ማለት ነው። ይሄ እንደምታዩት ከተጠቀምኩት በኋላ የተረፈኝ፣ ይሄንን ደግሞ ትላጃ ውስጥ ደግሞ ፍርጅ ውስጥ አስቀምጠዋለሁኝ። እንደዚህ ክደን ባለው እቃ፣ በትንሽዬ እቃ እንደዚህ አድርጋችሁ ክድን አድርጋችሁ ፍርጅ ውስጥ ማስቀመጥ ትችላላችሁ ማለት ነው። ፍርጅ ውስጥ ቢያንስ ለሳምንት በሳምንት ሁለት ጊዜ የምትጠቀሙ ከሆነ ይሄ አንዴ ካዘጋጀት በቂ ነው ማለት ነው። እንደዚህ እንደምታዩት እንትንያ እየደረቀ ነው። ከደረቀ በኋላ ይሽብሽባል። እንደምታዩት ይህን ይመስላል። በጣም እንትን ይዞኛል፣ ፊቴን ይዞኛል በነገራችን ላይ ማለት ነው። ይሄ እዚህ ጋር በተለይ የሞተውን እዚህ እዚህ እዚህ አካባቢ ግንባራችሁ አካባቢ ላይ እንዲሁም ደግሞ ከዚህ ከጉንጫችሁ ላይ የደረቀ የማዳት የሚመስለው ጥቁር ነገር ካለ እንደዚህ ስታደረጉት እራሱ በደንብ ነው የሚወጣው ማለት ነው። በደንብ ይዞላችሁ ነው የሚወጡት። እንደምታዩት ፊቴን እዩት። የሞተ ቆዳ ካለን እዚህ ጋር እዚህ እዚህ እንደምታዩት በተለይ ጥቋቁር ነገር ካለባችሁ ይዞት ብድግ ነው የሚለው እና ቀሲሉን ብቻ መጠቀም ትችላላችሁ። በነገራችን ላይ እንደ ሳሙና መጠቀም ትችላላችሁ። በጣም ቆንጆ ነው። ፊታችሁን ጥርት ነው የሚያደርገው። ሁሉም ጥቅም አለው። ቫይታሚን ሲ አለው። በነገራችን ላይ ቀሲሉ ማለት ነው። በጣም በጣም አሪፍ ነው። ለማንኛውም ፊት ይሆናል። ለደረቅን ፊት ይሆናል። ለ እንደ እኔ ወዛም ለሆንም ፊት ይሆናል። ለሁሉም ይሆናል ማለት ነው። ተጠቀሙት። በተለይ ፊታችሁ ላይ ጥቁር ነጠብጣብ ያለባችሁ ልጆች ተጠቀሙት። ፊታችሁን እንደዚህ አበባ ነው የሚያስመስልላችሁ ማለት ነው። አሁን ታጥቤ እመጣለሁኝ። አልታጠብኩትም፣ ዝም ብዬ አነሳሁት። እንደምታዩት ምንም ነገር እንትን አላልኩም ገና ማለት ነው። ለብ ባለ ውሃ ታጠባለሁ ፊት። ይህን በውሃ ብቻ የምታጠበው ሳሙና አላስነካም። እንደዚህ ካደረግኩት በኋላ በውሃ ታጥቤ እመለሳለሁ ማለት ነው። እንደምትመለከቱኝ ታጥቤ ዋለው በውሃ ማለት ነው። ይህንን ይመስላል ከታጠብኩት በኋላ፣ በተለይ ከጆሮአችን አጠገብ ላይ ማዳት ላለባቸው ጥቁር ያለ ነገር ካለባቸው እሱ ራሱ ለውጥ ታገኙበታላችሁ። ሞክሮት። ይህንን ይመስላል። በጣም በጣም አሪፍ ነው። እንደምትወዱ ተስፋ አደርጋለሁ። በጣም ቆንጆ ነው። ተጠቀሙት። አሪፍ የሆነ የፊት ማስክ ነው ዛሬ የሰራሁት። እንደምትወዱት ተስፋ አድርጋለሁኝ። ይህን ይመስላል። እኔ ምንም የምጠቀመው ነገር የለኝም። ባዝሊን ይጠቀምበታለሁ፣ ዝም ብዬ ፊቴን ማለት ነው በባዝሊን ሞስቸራይዝ አደርገዋለሁኝ ማለት ነው። ሌላ እኔ ምንም የምጠቀመው ክሬም ምናምን ነገር የለኝም። እስኪ የላሽ ፀጉሬን በልቶኛል፣ ለሱ መድኃኒት ካላችሁ ንገረኝ። የላሽ ማለት ነው ላሽ ነው የምትባለው። አሁን ምን እንደቆረጠኝ ብቻ ከአንድ በኩል ተቆርጣ እንዳያችሁት ማለት ነው። ዛሬ ይህንን የሚመስል የፊት ማስክ አሰራር ነበር ያመጣሁላችሁ እንደ እንደምትወዱት ተስፋ አደርጋለሁ። በጣም ቆንጆ ለውጥ ታዩት ታውበታላችሁ። እንደዚህ አበባ መምሰል ትችላላችሁ። ቤታችን ባለው በቀላል ነገር ማለት ነው። ምንም አይነት ኬሚካል ሳንጠቀም እንደዚህ ፏ ብትን ማለት እንችላለን፣ በቤታችን ማለት ነው። አሁን በባዝሊን ሞስቸራይዝ አድርግ ያለው እንደምታዩት ማለት ነው። እኔ ሌላ ነገር ምንም አልጠቀም፣ ባዝሊን ነው መጠቀሙ በፊቴ ማለት ነው። ይህንን ይመስላል። እይውት ሞክሩት። ከሞከራችሁት በኋላ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ ባይ ባይ።